ሰላም እንዴት አላችሁ። በጣም መነጋገሪያ የሆነ መረጃ ወጥቷል። እንግዲህ ፖፕ ሊዮ 14ተኛ ኢስታንቡል ገብተው ነበረ ቱርክ ማለት ነው። ብሉ ሞስኪው ተብሎ የሚጠራ ወይም ደግሞ ሰማያዊ መስጂድ ተብሎ የሚጠራውን ጎብኝተዋል። ሲጎበኙ ግን አንዳንድ አነጋጋሪ ጉዳዮች ተፈጥረዋል። ዲክላን ቱ ፕራ አላንግሳይድ ኢማም እንግዲህ ካሰጋጁ ወይም ደግሞ ከኢማሙ ጋር አብረው አልጸለዩም በሚል ብዙዎች ጥያቄ እያነሱባቸው ይገኛል። እንግዲህ ያው እሳቸው ያው የካቶሊክ አባትም ስለሆኑ የሆነ ይሆናል ዊ ዶንት ናው ግን እንግዲህ ፕሬ ያለማድረጋቸው አለመጸለያቸው ብዙዎችን እያነጋገረ ይገኛል። ጉዳዩ በጣም በፎክስ ኒውዝ ሰፋ ብሎ ወጥቷል። ፖፕ ሊዮ አስራ አራተኛ እንግዲህ ኢስታንቡልን ሲጎበኙ በጣም አይኮኒክ፣ ምልክታዊ የተባለውን ብሉ ሞስኬው አነጋጋሪ ሞስኬው ነው። ባይዘወይ ብዙ ታሪካዊ ሂደቶችም ያሉት ነው። ከዚህ ቀደም በሌላ አብያተ ክርስቲያን እንደዚሁ አገልግሎት ውህውል ነበር የሚሉ ሀሳቦች አሉ። በተለያየ ብቻ እሱ እንዳለ ሆኖ እሳቸው ግን እዛ ላይ እንግዲህ አለመጸለያቸው እያነጋገረ ይገኛል። ግን ጨራሽ ሂድን ስታፕ ቱ ፕሬ ነው ያሉት። እንደው አልቆሙም፣ ለመጸለይ ቀርቶ አልቆሙም የሚለው በጣም በርካቶችን እያነጋገረ ይገኛል። እንግዲህ እሳቸው ግን ፎገስ ያደረጉት ዊዝ ኦርቶዶክስ ፓትሪያርክስ ኤንዳ ወይም ደግሞ እንግዲህ ከኦርቶዶክስ ፓትሪያርኮች አሉ ዝና እነሱ የኢስተርና የዌስተርን ቸርቾች የምስራቅና እንግዲህ የምዕራብ ቤተክርስቲያን የሚባለው አላርለ እንግዲህ እንግዲህ የተከፋፈለበት ኦርቶዶክስ ለሁለት የምስራቅና የምዕራቡ ተብሎ የተከፈለበት እሱን ዩናይት የማድረግ ጉዳይ ላይ ነው ፎከስ ያደረጉት በሚል ሀሳብ እየተጋራ ነው። እንግዲህ የብሎሞስኪው ወይም ደግሞ መስጅዱን በሚጎበኙበት ጊዜ ፖፕ ሊዮ ብዙ ትኩረት አልሰጡም ወይም ደግሞ አልጸለዩም የሚል ሀሳብ ነው እየተነሳው። ግን በተለያየ አጋጣሚ ያው እንደዚህ አይነት ነገር ታላቅ አባትም ስለሆኑ በካቶሊኮች ዘንድ ከዛ አንጻር እንግዲህ ሀሳቡ በተለያየ አቅጣጫ ሊነሳ ይችላል። እንግዲህ ውዝግብ ነው ሁሉም የሚፈልገውና በእርግጥ አንዳንድ ክሪቲካል ጉዳዮች ላይ በእንደዚህ አይነት ሁኔታዎች ላይ ኢትዮጵያ ውስጥ ያሉ አባቶች ከተመለከታችኋቸው እንደዚህ አይነት ሁኔታዎች ላይ ቢያንስ እንኳን ባይጸልዩ ቢያንስ እንኳን ባያምኑበትም ግን ፖዝ ያረጋሉ። በእርግጠኝነት ነው አይነት ነው የምነግራችሁ፣ ፖዝ ያረጋሉ። ይሄ ምንድን ነው? ያው የኛ ሞራል ስለሆነ ወይም ደግሞ እንደምታውቁት አይነት ነው ለምሳሌ እንግዲህ የጳጳሱን አንድ መስጂድ ቢወስዷቸው እንግዲህ አላህ አክብር እየተባለ ወይም ደግሞ ጸሎት እየተደረገ ባይጸሉ እንኳን ዝም እንደሚሉ እርግጠኛ ነኝ። ከዛ ደግሞ የሙስሊም አባቶች ደግሞ ሄደው ቤተ ክርስቲያን ላይ እንትን ቢሉ የቤተ ክርስቲያን ስራ ሲደረግ ሲቆሙ ያሉ ብዙ ጊዜ ና ይሄ እንደዚህ አይነት ነገር አልተለመደም ይመስለኛል። ፖፕሊዮ እንግዲህ አስራ አራተኛው ማለት ነው። በዚህ ልክ ያው እንትን አላሉም በሚል መረጃው በጣም በስፋት የተጋራ ስለነበር ልክ ናቸው አይደለም የሚለው እንዳለ ሆኖ ግን እንደዚህ ቴክኒካሊ የሆነ ብቻ አንድ እምነት ውስጥ ሲገባ አንድ ቤት ውስጥ ሲገባ አንድ የእምነት ተቋም ውስጥ ሲገባ እንደዚሁ ሪስፔክት ይፈልጋል እና ያን አላደረጉም ነው። ግን የተለያዩ መግለጫዎች ይወጣሉ። ይሄ አይኮኒክ ሞስኪዩ ነው በጣም በብዙዎች ዘንድ በተለየ የሚታይ ነው እና ብዙዎች በዚህ ልክ እንግዲህ ጳጳሱን በቱርክ በነበራቸው ቆይታ ላይ ባላቸው ያደረጋቸው ቆይታ ላይ ብዙ ሀሳብ እያነሱ ነው። እንግዲህ ሊዮ ምንድነው ያደረጉት? ጫማቸውን አወለቁ ተባለ። ከዛ ደግሞ በነጭ ጫማቸው ሆኑና በነጭ ካልሲያቸው ሆኑና የ17ተኛው ክፍለ ዘመንን መስጂድ ማየት ጀመሩ። እንግዲህ ብሉ ማስኩ በ17ተኛው ክፍለ ዘመን የተገነባ ነው እና በጣም ብዙ ጉዳዮችን የጣሪያውን አሰራር አረቢክ ኢንስክሪፕሽንስ እዛ ጋር በአረብኛ የተጻፉ ጽሑፎችን ካሎመኖች ና የተለያዩ እዛ አካባቢ በጣም ፖይንትድ የሆኑ በጣም የሚያማምሩ ጉዳዮችን ለማየት እንግዲህ እዛ ላይ ፎከስ አደረኩና ጸሎትም ሳይጸልዩ ቀሩ የሚል ሀሳብ ነው የተነሳው። ና ቫቲካን ወይም ደግሞ ቫቲካን ሴቲ ቫቲካን በዞ እንደምታቋት በሮም ውስጥ የምትገኝ ብቻዋን ተከባይ የምትገኝ በጣም አስገራሚ ደሴት በሏት። በአንድ ከተማ ውስጥ ያለች ብቸኛ ሀገር ነች፣ በከተማ የተከበበች ሀገር ልክ እንደ ሌሴቶ ማለት ነው። እና ሊዮ ምንድነው ያደረጉት? ብሪፍ ሞመንት ኦፍ ፕሬየር እሱ ላይ ኦብዘርቭ አደረጉ፣ እሱን ተመለከቱ። ጸጥ ብሎ ሰዎች ሲጸልዩ ተመለከቱና ና እንግዲህ የእሳቸው ትኩረት እዛ ላይ ሆነ። በሞስኪው ያለውን ጉዳይ በዛ ልክ ተመለከቱትን ግን እሱ አልጸለየም ነው የሚባለው። ደግሞ እንደዚህ አይነት ክስ ነው የመጣባቸው እና ኢማሙ የ እንግዲህ ብሎ መስጂድ ኢማም አስኪን ቱንካ ይባላሉ። እሳቸው ያሉት ደግሞ ሊዮን ወይም ደግሞ ፓትሪያርኩን ሶሪ ጳጳሱን ጠሯቸው። ጳጳሱን ሲጠሯቸው ፖፕ ሊዮን ምንድን ነው ያሉት? ለመጸለይ ይጸልዩ አይነት ሀሳብ ሰጧቸውና ግን እሳቸው ቢባሉም አልጸለዩም። ነው ይሄኛው የፈጣሪ ቤት ነው አላሳውስ በፒፕል በፖፕ ዲክላይን የሚል ሀሳብ ነው የሰጡት ኢማሙቱን። ያ ማለት እንግዲህ ይሄ የፈጣሪ ቤት ነው የእግዚአብሔር ቤት ነው የአላህ ቤት ነው፣ ግን መጸለይ ያለብት ቢባሉም እንግዲህ ፖፑ ትንሽ ጉዳዩ ላይ ችላ ብለውታል የሚል ሀሳብ ነው የሰጠው ቫቲካን። እንግዲህ ወዲያውኑ ስፖክስማኑ መግለጫ አውጥተዋል። ማቴዎ ብሩኒ ይባላሉ እሳቸው ምንድን ነው ያለው ፖፑ ብዙ ነገሮችን በጉብኝቱ ላይ በሞስኩ ያለውን ጉዳይ ሁሉን ነገር ኤንጆይ እያደረጉበት ነበረ። ሳይለንሱን ወይም ደግሞ ዝምታውን ተመስጦውን ሁሉ ከዛ አንጻር ቃኝተው እየተመለከቱት ነበረ እና ዲፕ ሪስፔክት ውስጥ ነበሩ። ቦታውን በጣም ያከብራሉ፣ የአማኞቹን እዛ ላይ የተገኙትን አማኞች ያከብራሉ፣ የሚል ሀሳብ እንግዲህ ቫቲካን አውጥተዋል። ቃል አቀባዩን በዛ ልክ ነው ያወጡት። እና እንደዚህ አይነት ነገሮች የዜና ማድመቂያ ብቻዎችም ሳይሆኑ አንዳንዴ የፖለቲካ ኢንጌጅመንትም አላቸው። ሰው የፖለቲካ ኢንጌጅመንት ስላቸው ቅድም አሁን በእኛ ሀገር የፖለቲካውን እንኳን ብንተው በእኛ ሀገር እንደው ግንዛቤ ውስጥ አንድ የሌላ እምነት ተከታይ አባት ወደ ሌላ ቦታ ወደ ሌላ እምነት ቦታ ተቃውሞ ሄዶ ባይጸል እንኳን የሚቆምበትን ሪስፔክት የሚያደርግበትን መንገድ ታውቃላችሁ። ና ያው እነሱ ጋር ላይኖሩ ይችላል። እንደዚህ አይነት ነገር ግን ብዙዎች በጣም መነጋገሪያ አድርገውታልና የቫቲካን እንደዚህ አይነት ነገሮች ሲገጥማት አዲሱ አይደለም። ብዙ ነገሮች መነጋገሪያ ሆነዋል ና ሪፈረንሶቹ ወይም ደግሞ ከዚህ ከጉዞ ፕላኑ አንጻር ብዙዎች ጥያቄ ሊያነሱበት ይችላል። ብሪፍ ሞመንት ፎር ሳይለንት ፕሬየር ዊዛት ፋርዘር ኤክስፕላኔሽን እንደሚኖር ግምቱ ነበራቸው። ግን ለምንድን ነው ያን ያላደረጉት የሚል ጥያቄ አለ። ሊዮ እንደምታውቋቸው የአሜሪካ እንግዲህ ወይም በአሜሪካ ታሪክ የመጀመሪያው ፖፕ ወይም ጳጳስ ናቸው። እንግዲህ የእሳቸው ፕሬዲሴሰር ህይወታቸውን ካጡ በኋላ ማለት ነው እሳቸው ሲተኩ በጣም ሀይ ፕሮፋይል ቪዚት ነው ያደረጉት። ከዚህ ቀደም ፕሬዲሴሰራቸው ያ ማለት ሱልጣን አህመድ ሞስኪውን እዚሁ ላይ ኦፊሻሊ በሚታወቅበት መንገድ የቱርክ ሙስሊም ማጆሪቲን ባከበረ መንገድ ጉብኝት አድርገው ያውቃሉ፣ የእሳቸው ፕሬዲሰሰርስ እና ከዛ አንጻር ደግሞ እሳቸውም በዚህ መንገድ መጥተዋል ተብሎ ይታሰባል። ግን ብዙ ጊዜ እንደዚህ አይነት ጉብኝቶች የተለያዩ ጥያቄዎች ይነሳሉ፣ ምክንያቱም የእምነት ጉዳይ ነው። አንዳንዴ ያ የሚከተለው ሰው ደግሞ እምነቴን ለምን አላከበረም ይላል። የሚጎበኘው ሰው ደግሞ በሰው እምነት ውስጥ ምን አገባ ሊል ይችላል እና እንደዚህ እንደዚህ አይነት ሁኔታዎች አባት እስከሆኑ ድረስ መፍትሄ ያመጡለታል ወይም ደግሞ እንደዚህ የተገዛ ሀሳብ እንደው ለወደፊትም ሊኖር ይችላል ተብሎ ይታሰባል። በሌላ በኩል ደግሞ ፖፕ ቤኔዲክት የሚባሉት ከዚህ ቀደም የነበሩት ቱርክን ሁለት ሺ ስድስት ላይ ጎብኝተው ነበርና እዛም ላይ ቴንሽን ነበረ። ምክንያቱም በንዴት ኦፈንድ አርገዋል ወይም ደግሞ አብዛኛውን የሙስሊም ዓለም ቀደም ሲል ጉብኝት ከማድረጋቸው ሁለት ሺ ስድስት ላይ ቱርክን ከመጎብኘታቸው በፊት ቀደም ሲል በጀርመን የ ሙስሊሙም ኮሚኒቲ ልክ ከቫዮለንስ ጋር በማገናኘት ስም አንስተዋል በሚል ስማቸው ይነሳ ነበር፣ እና ከዛ አንጻር ውዝግብ ነበረና ብዙ ጊዜ አያጣውም እንደዚህ አይነት ነገር እንግዲህ። የቫቲካኑን ጉብኝት በብሉ ሞስኪው በተለያየ አጋጣሚ የተለያየ ሀሳብ ያነሱበታል። በመጨረሻ ወይም ደግሞ ላስት እንትን የመጨረሻ ስቴትመንት በሚመስል መንገድ በመጨረሻው ሰዓት ላይ በሾርት ኖትስ አማካኝነት እንዲጎበኝ ተደርገዋልና ምናልባት ሙስሊሙን ማህበረሰብ ለመድረስ የተደረገ ነው እና ዝግጅት አላደረግንበትም እንጂ የሚል አይነት አቋሚ ያለው አይነት ሀሳብ ሲያጋሩ ነበረ እና ትንሽ ጉዳዮች የሚያስገርሙት የፖለቲካ መንፈስም ብዙዎች ሲሰጧቸው ነበረ፣ ግን ይሄኛው ትንሽ የፖለቲካ ሂደቱን ብቻ ሳይሆን ህዝብ ለህዝብ ያለውን ትስስር ወይም ደግሞ አንድን ሃይማኖት ከሌላ አንጻር ለማየት በበጎ ለማየትም እንዳያስችል ያደርገዋልና ኤንወይ ይሄኛው ያጋጠመ ነው እና ትንሽ ሞመንቶቹን እንግዲህ ሊዮ ሞመንቶቹን የጸሎት ስነስርዓቱን ተመልክተዋል እና እግራቸውን ዝቅ አድርገው ከዛ ደግሞ ወደ ምስራቅ አቅጣጫ ፌሲንግ ቱ አይስት አድርገው ጸልዮ ነበረ የሚል ሀሳብ አለ። ቤኔዲክት ቤኔዲክት ናቸው ያደረጉት። ቤኔዲክት እንግዲህ የ26 ላይ የነበሩት ማለት ነው ፎር ሂዝ ሞመንት ኦፍ ፕሬየር እንግዲህ ሲጸልይ ያኔ በዛ ሰዓት ሲጸልይ ያመሰግነው ነገር አለ። እንግዲህ ሰኮንድ ታይም የፖፕ ሃርድ ቪዚት የማስኩ ሁለተኛ ደግሞ እንግዲህ በዚህ ሁኔታ ውስጥ በነበረው አጋጣሚ አፍተር ከሴንት ጆን ፖል በኋላ ነው እና ባይዘዊ ሴንት ጃን ፓል ሁለተኛ ብሪፍሊ ሶሪያን 2001 ላይ የጎበኙት ና በዛ ጉብኝታቸው ወቅት የነበረው ሁኔታም የሚታወስ ነው ና እንደዚህ እንደዚህ አይነት ሂደቶች እነ ቤኔዲክት እነ ሻምፖል እነ ጃን ፓል ሁለተኛ እንደዚሁም ነ ሊዮ ከዛ ቀደም የነበሩትም ደግሞ ብዙዎቹ እንደዚህ አይነት የሙስሊም ሀገራት መስጅዶችን ይጎበኛሉ። ሲጎበኙ የተለያዩ ጥያቄዎች ይነሱባቸዋል። ፖፕ ፍራንሲስም 2014 ላይ እንደዚሁ በተመሳሳይ ጉብኝት አድርገው ነበረ። ጉብኝት ያደረጉት እዚሁ ላይ ብሎ ሞስኪው ላይ ነው የሰማያዊ መስጅድ ላይ ምንትን አድርገው ነበረ እና የሁለት ደቂቃ ያህል ቆመው ጸሎት አድርገዋል። ወደ ምስራቅ አቅጣጫ በመዞር ልክ አንድ ሙስሊም እንደሚያደርገው ማለት ነው እግሩን ዝቅ በማድረግ በውድ በማድረግ ወይም በመንበርከክ በየትኛውም አይነት የጸሎት አይነት አደራረግ ማለት ነው እና እነዚህ እነዚህ ሁኔታዎች በጣም የእንትንን የአንድን ሀገር የሉዓላዊነት ጉዳይ ወይም የአንድን ሀገር የፖለቲካ ስሜት ወይም የአንድን ሀገር ፍላጎት ያሳያል ማለት ሳይሆን ግን እንደዚህ አይነት ሁኔታዎች የፐብሊክ ዲፕሎማሲ ስለሚመስሉ ብዙዎች የተለያየ መልክ እየሰጧቸው ይገኛል እና በተለይ ማንበራሻ አካባቢ ያሉ ሚዲያዎችን እንግዲህ የሚያወጡትን ነገር ልትመለከቱ ትችላላችሁ። ያላቸውን የሆነ ያለ ማክበር ጉዳይ ወይም ደግሞ በተለየ መንገድ የማየት ሁኔታውን እንትን ለማለት ይፈልጋሉ እና እጅግ አስቸጋሪ ጊዜን እንደዚሁ መጠቆም የሚችል ነው እና ሁኔታዎች በግራም በቀኝም የተለያዩ ሀሳቦችና መጋራቶችን ሊያመጣ ይችላል ግን እንደዚህ አይነት ነገሮች አንደኛ አሜሪካዊ በመሆናቸው በእርግጥ አንድ አባት እንግዲህ ዜግነቱ ሜንሽን አይደረግም ብዙ ጊዜ ምክንያቱም የሚቆመው ለሁሉም የዓለም ህዝብ ስለሆነ አንደኛ ለሚከተለው ሃይማኖት ከዛ ውጭም ከሚከተለው ሃይማኖትን ባሻገር ከአድማሱት ይሻገራል ተብሎ ስለሚታሰብ ግን እንደዚህ አይነት የፖለቲካዊ ውጥረት መልክ ያላቸው ጉዳዮች አሁን ግራ ቀኝ በመውጣታቸው አንዳንድ ሁኔታዎችን ለማየትም የማያስደፍር አጋጣሚ ሊፈጥር ይችላልና እንደዚህ አይነቱ የነ ሊዮ ጉብኝት በቱርክ እንደዚህ አይነት ሀሳቦችን እንድናጋራ እንድናይ አድርገዋል። ግን ሰክሰስፉል የሆነ ትሪፕ እንደነበራቸው በተለያየ መረጃ ና አጋጣሚ መመልከት ተችሏል። አንዳንድ ሰዎች ግን ይሄኛውን ጉዳይ ለምን አደረጉት? ለምን አልጸለዩም? ለምን እንደዚህ አልሆነም የሚል ጥያቄ ያነሳሉ። ኦፍኮርስ በእምነቱ ተከታዮች አግባብነት ያለው ጥያቄ ነው። እሳቸውም ደግሞ ቢያንስ በፕሪንስፕል ደረጃ ጸጥታን ቢመርጡም ጥሩ ነበር ተብሎ ይታሰባል ና ብዙ ጉዳዮች እጅግ አስቸጋሪ ሊሆኑ ቢችሉም ጉዳዩ ከዛ አንጻር አብሮ የሚታይ ሆኗል። እጅጉን አመሰግናችኋለሁ። ቢኒያም ካሴ ነበርኩኝ።